አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ሆይ? እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ትትረፍ ይበልልኝ ማለት ነው። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ውድ ቤተሰቦች ላይክ እና ሼር እንዲሁም ደግሞ ቪዲዮውን እስከመጨረሻ ተከታትላችሁ አስተያየታችሁን ኮመንት ላይ እንድታስቀምጡ ማለት ነው ለቤት አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ወደ ቤት የተቀላቀሉ ማለት ነው። ዛሬ ይህን ይዤላችሁ የመጣሁት እውነት ለማውራት እኔ በጣም ደስ ብሎኛል። ይህን ነገር ሁላችሁም ትደሰታላችሁ ብዬ ተስፋ አደርጋለሁ። ምክንያቱም ብዙ ብዙ ብዙ እናቶች፣ ብዙ ብዙ አባቶች፣ ብዙ እህቶች ያለቀሱበት ነገር ዛሬ ደግሞ በዚህ መልኩ ስናየው በጣም ደስ ይላል ማለት ነው እና እንግዲህ በዚህ በፎቶ የምትመለከቱት አባታችን ማለት ነው በዚህ በፎቶ የምትመለከቱት አባታችን የወለይታ አባት ነው። እንግዲህ የገዛ ጓደኛ የሚለው አብሮት እንግዲህ ጓደኛ ማለት ብዙ ነገር ነው። ያው ጓደኛና ጓደኛ ቢለያይም ብቻ ጓደኛ ጓደኛ ነው ማለት ነው። እንግዲህ ጓደኛው ልጁን የዚህ የአባታችንን ልጅ ሊደፍርበት ሲታግል እንግዲህ የአባታችን ደግሞ ይደርሳል። እንግዲህ የአባታችን ደግሞ እውነት ለማውራት የአመቱ ጀግና ተብሎ መሰየም አለበት ማለት ነው። እንግዲህ የአባታችን ጓደኛው ልጁ ሲታገል ምን ያደርጋል? አናቱን በፍልጥ ይልና፣ እኔ እንጂ አላቅም። አናቱን በፍልጥ ይፈረክስና እንግዲህ አባታችን፣ እኔ ቪዲዮውን ማምጣት አልፈለግኩም። ምንድን ነው ቀጠሮ ላይ ስላለች አናሌ እንትን እንዳይልብ ብዬ ነው። ለሌላ አይደለም፣ ችግር የለውም። እንግዲህ አባታችን በቪዲዮ የምታዩት ታወታላችሁ። በእጁ ያንጠለጠለው ነገር አለ። እሱ ምንድን ነው? ጓደኛው ልጁ ሊደፍርበት ሲል በፍልጣናቱን ብሎ እንግዲህ እቃውን እስከ መጨረሻ አሰነባበተው ማለት ነው፣ አሰነባበተው። እንግዲህ እንደዛ አይነትም ጀግና አባት አለ ማለት ነው። ወላሂ ነው ምላችሁ ሐቂቀትን። እኔ በጣም ነው ያስደሰተኝ፣ ምክንያቱም አገራችን ላይ እነሄቨንን አይተናል፣ ብዙ እህቶች አይተናል ማለት ነው። እንግዲህ እንግዲህ እነ ሄቨንን አይተናል። ምን ሆኑ ህፃኖቹ ልጅ ምንም በማያውቁት ነገር ምንም ያለ ኃጢአታቸው ያለ ወንጀላቸው በአሰቃቂ ሁኔታ ያው ህይወታቸው አልፎ ማለት ነው። እንግዲህ የአባታችንም ደግሞ ልጁን ፈጣሪ ሲያዝለት ፈጣሪ ልጅ ትኖራለች ሲልለት እንግዲህ የገዛ ጓደኛው በዝም መልኩ ልጁ ሊወዳበት ሲመጣ እሱ ደግሞ እስከ መጨረሻ እቃውን አሰነባበተው ማለት ነው። እንግዲህ ሀገራችን ላይ መንግስት የለም፣ ህግ የለም፣ ፍትህ የለም ማለት ነው። ካህ ወዲያ እንግዲህ መንቃት ያለበት ህብረተሰቡ ማለት ነው። ማልቀሱ፣ ሜዲያ ማውጣቱ፣ ምን ማለቱ ምንም ዋጋ የሚሰጠው ነገር የለም ማለት ነው። ስለዚህ ይህ አባታችን አንደኛ የአመቱ ጀግና ብሎ መሰየም አለበት። ሁለተኛ ነገር ደግሞ በሀገራችን ላይ እንደዚህ አይነት ነገሮች በዚህ በአባት መማር አለባቸው ማለት ነው። አሁን እንግዲህ የአባት ይሄን ድርጊት እንዳደረገ በጣም ብዙ ሰው ይፈራል፣ በዛም ብዙ ሰው ይጨነቃል። ምክንያቱም ወዲህ ድርጊቱ ለመሄድ ያሰቡ ሁሉ ይቆጠባሉ። ለምን እኛም በቃ እንደዚህ ንሆናለን፣ መነጋገሪያ እንሆናለን። እንግዲህ የአባታታችን ቪዲዮውን ካያችሁት በጣም ብዙ ሰው ማለት ነው፣ ከኋላ የሚከተሏቸው በጣም ብዙ ብዙ ሰው ታጅቧል። ምክንያቱም እጁ በእጁ ይዞ እቃውን በቃ እየዞረ ነው አገሩም ማለት ነው። ምክንያቱም የሀገር መነጋገሪያ ሲቀጥል፣ ደግሞ ማለት ነው ይሄ እቃው እየተቆረጠበት ሰውዬ እንዲያው ይኖራል ወይ ሲሞታል ፈጣሪ ያውቃል። እንግዲህ ቢኖርስ እንዴት ብሎ ነው ህብረተሰቡን የሚያየው እንዴትስ ብሎ ነው ቀና ብሎ ሰው ጋር የሚያወራው? ስሚንትን የሚለውስ እራሱን ነው ሲኦል የሚከተ የባሱ ማለት ነው ራሱን ያጠፋል እንጂ መቼም እንደዚህ በአደባባይ ላይ እንትን ተብሎበት በአደባባይ ላይ እንደዚህ አይነት ድርጊት አድርጎ እኔ አላቅም። ብቻ በጣም ሞት ይሻላል። ወላሂ ነው የምላችሁ የሞት ሞት ማለት ነው። ግን ይህን አባታችንን አለማይዴንግ ንፉግነት ነው፣ የምር ነው የምላችሁ በጣም ንፉግነት እና ብዙ ወንዶች ልጆች ወይም ትላልቆቹ አሁን ወጣቶቹ ብቻ አይደሉም፣ ትላልቆቹ ሰዎችም እኔ አላቅ የምንነክቷቸው እንደሆነ የልጅ ልጃቸውን እንደዚህ አይነት ድርጊት አሁን ይህ አባታችን ማለት የእሱ ጓደኛ ከሆነ ይሄን ነገር ያደረገው ትልቅ ሰው ነው ትልቅ ሰው ነው ማለት ነው። እንግዲህ ያሱ ወዴታ ዝቅ ብሎ እንግዲህ የህፃን ልጆችን እንደዚህ ማድረግ በጣም እኔ እንጃ አላቅም። ሀገራችን ላይ ለማንቸውም ማለት ነው ለማንቸውም ፍትህ የለም ሀገራችን ላይ፣ መንግስት አያይም ሀገራችን ላይ። ሞት የረከሰበት ኑሮ እየተወደደበት ስለሆነ እንግዲህ ህይወት ረክሳለች። ይህ ሀገራችን ላይ ህይወት ረክሳለች። ምክንያቱም መንግስት ቢኖር እንደዚህ አይነቶችን ነገሮች እርምጃ ወስዶ ማንኛውም ሰው ከሞት ይድናል ማለት ነው። ግን የለም እንደዚ አይነት ነገር ስለሌለ አሁን የመጨረሻ ውሳኔ ፈጣሪ ረርቶን፣ እንደዚህ አይነት ነገር የሚያስብ ሰው ይፈራል፣ ወደኋላ ይቀራል ብዬ ተስፋ አደርጋለሁኝ። ግን ይህ እርምጃ በጣም በጣም ትክክለኛ ነው። ግን አሁን ይህን አባታችንን እንግዲህ የሀገራችን ፍትህ ወንጀለኛን ንጹህ ንጹሁ ወንጀለኛ የተገላቢጦ ስለሆነ እንጃ አላቅም እስር ቤት ነው የሚጨምሩት። ምክንያቱም ሀገራችን እንደዝን ነው፣ ንጹሐን ይታሰራል፣ ወንጀለኛ ይለቀቃል። ይሄ ደግሞ ምንም ማድረግ አንችልም እኛ ማለት ነው። እና እንግዲህ ውድ ቤተሰቦች ሀገራችን ላይ የተካሄደው ይህ ነው። ምን ትላላችሁ እናንተ? እስኪ አስተያየታችሁን አስቀምጡልኝ ማለት ነው። በነገራችን ላይ ቢምቢ በጥብጦኛ ማለት ቢምቢ በጣም ረብሾኛል። መስኮት ከፍቼ ቆይቼ እንዳለ ቢምቢ ነው የሆነው ቤቱ ማለት ነው። የምር ነው ምላችሁ። እንዳለ ቢምቢ ደግሞ ሲቆናጠጡ ልነግራችሁ አልችልም ማለት ነው። እንግዲህ እንደምታዋቸው ናቸው፣ ትናንሽ ናቸው። ሲቆናጠጡ ደግሞ ያብጣል ማለት ነው። እጅ ላይ ተቆነጠጡኝ እንዴት እንደሚያብጥ እና ምንም ማድረግ አልችልም። እንግዲህ ይመጣሉ ብዬ አላሰብኩም ማለት አለ በበፊትም አለ እኔ ደግሞ ንፋስ ምናምን ሳይ ክላሱን ከፈኩት መስኮቱን ማለት ነው። እና ውድ ቤተሰቦች ምን ትላላችሁ እናንተ ማለት ነው፣ ይህን አባት ምን ትሉታላችሁ? እስኪ የራሳችሁን የእናንተ ልጆች ወይም የእናንተ እህቶች ወይም የእናንተ ወንድሞች እንደዚህ ቢያደርጉ ይህ ነገር ትክክል ነው ተገቢው ነው ያንሰዋል ትላላችሁ? እኔ በበኩሌ ማለት ነው፣ በበኩሌ ያንሰዋል ሞትም ሲያንሰው ነው። የምር ነው የምላችሁ ከሞት በላይም ቢኖር ይገባቸዋል እንደዚህ አይነት ቆሻሻ ነገር ቆሻሻ ስራ የሚሰሩትን ሰዎች ሕግ ሕግ የለም። ሀገራችን ላይ ሕግ የሚባል ነገር ሕልም ነው፣ የምር ነው ብላችሁ፣ ሀገራችን ላይ ሕግ የለም። ሕግ እንግዲህ ቀረ በቃ ድሮ ቀረ። በመለስ ጊዜ እንዲሁም ሲባል እሰማለሁ የሆነ ነገር ሲፈጥር እድሜ ልክ ስርዓት ይባላል። አሁን ላይ ደግሞ ሳምንት እንኳ የለም በወጉ ማለት ነው። ተጎጂ ሀዘኑ ሳይጨርስ ወንጀለኛው በጎን እያለፈ እንደዚህ አይነት ቦታ ላይ ስላለን ፈጣሪ እንግዲህ እሱ ይመልከተን። እኔ የምለውም ነገር ስለለለኝ እሱ ይመልከተን ማለት ነው። ለማናቸውም ይህ አባታችን እኔ በጣም አስደስቶኛል። ይህን ነገር የፈጸመው ደግሞ እንዲያው በህይወት አለ የለም። ምክንያቱም ቢኖርም ምንም እኔ ቀጥ ብሎ ሰው እንዴት ብሎ ያያል? እራሱን ያጠፋል ብዬ ነው እንትን የምለው ማለት ነው። እና እንግዲህ ይህን አባት መቼም ያለ ማድነቅ ንፉግነት ነው። ግን እኔ የፈራሁት ምንድን ነው? አሁን ሀገራችን ላይ የተገላ ቢጦ ስለሆነ እንዳያስሩት ነው። የምር ነው መላችሁ፣ ያስሩታል ብዬ በጣም ፈርቻለሁኝ። ግን እኔ እንጂ አላቅም። ቢያስሩት የማይቆጭውም ልጁን አድኗል። በቃ አንጀቱ የተቃጠለውን በቃ የልቡን አርጓል ማለት ነው። ወላሄ ለምን እድሜ ልክ አይታሰርም? ለምን እድሜ ልክ አይታሰርም? እኔ በጣም ነው ደስ ያለኝ ማለት ነው። እና ውድ ቤተሰቦች ይህን ይመስላል። እናንተም ደግሞ አስተያየታችሁን ኮመንት ላይ አስቀምጡልኝ። ላይክ እና ሼር አትርሱ። ለቤተ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወ